ያው እኔ የገባሁት በችግር ምክንያት ነው። ግን መጀመሪያ ጊዜ ያጋጠመኝ ኮንዶም በቃ ለቢዝነስን አላ እንዴት እንደሆነ አላውቅም። ቆሜ መጣ ሰውዬው እና ገባን። ከገባው ማለት ለካ ኮንዶም ያስፈልጋል እና እሱም አላለኝ፣ እኔም በቃ ምንም እንትን አላልኩትም እና በቃ እሱ ጋር ነው በቃ በባዶ ነው የምጣውትኝ አይ በቃ እሱ ጋር ነው ትዝ የሚለኝ። በቃ እና መጥቼ ጓደኞቼን እንዴት ያለ ኮንዶም ተወጫለሽ አንቺ ህይወትሽን አሳልፈሽ ልትሰጪ ምናምን አሉ። እኛ በጣም የተቸገርኩት ኮንዶ ማጠቃቀም አላቅም፣ ኮንዶ ምን እንደሆነ አላቅም ነበር። እና ይሄ ነው በጣም በጣም ያስቸገረ። ስለዚህ የመጀመሪያ ጊዜ፣ አዎ አንድ ሁለት ጊዜ ወጥቻለሁ። ከዛም በኋላ ነው ደፍሬ ለጓደኞቼ የነገርኳቸው እና እንዴ፣ ምን ማለትሽ ነው አንቺ ሴሉኝ ነው ከዛም በኋላ ራሴን ካወቅኩ በኋላ ነው ጥንቃቄ ማድረግ የጀመርኩት። እና አስቸግሪ እና ይሄ ስንት እንደሚባል አላውቅም ነበረ እኔ በቃ ባሉኝ ነው እሺ ብዬ የምሄደው እና ከዛም በኋላ ነው እና ይሄንንም ከጓደኞቹ እየተማርኩት እና አስራ አምስት ብርም አስር ብርም ማለት እኔ መጀመሪያ መጀመሪያ ቢዝነስ ሲል ማለት ብር እንም ስንት ይሁን ስንት ብር አላውቀውም፣ መናገርም አልቻልኩም። ዱዳ ነሽ እንደ ይለኛል ሰውዬው። ዱዳ ነሽ እንደ ስለኝ አላውቅም አልኩት። ታዲያ እየሰማሽ እየጠየኩሽ እኮ ስለኝ አላውቀውም፣ እባክህ እኔ ዛሬ ነው የጀመርኩት። እኔ ያንተን ብር አላውቀውም። በምን አላውቀውም? ብር መጣና አላውቅም አልኩት። እሺ አድርገህ ዝም ብሎ ሾላ አካባቢ ነው ኮንዶሚኒየም ውስጥ ዝም ብሎ ማለት ነው። ብሩንም አልተነጋገርኩም፣ ስንት ልበላው ስንት ዝም ብዬ። ከዛ ይዞኝ ሄደ፣ ቤት አስገባኝ። ሙስሊም ነው ሰውዬ። ለምንድን ነው ይሄን ስራ የምትሰሪ አለኝ። ከዛ ነገርኩት። ከዛ ስናገረው ሰውዬ ሳይነካኝ እንደዚህ ጫፊን ሳይነካኝ፣ መኝታ ቤት ሰጥቶኝ፣ ልብሴን ቀያይሮኝ፣ ፀጉሬን ነገ ሄደሽ እንድትሰሪ አለኝ። ፀጉሬን ድሬ ሄዶ ነበር። ከዛ ፀጉሬን እንድትሰራ ብር ሰጥቶኝ፣ ጠዋት ቁርስ አብልቶኝ፣ በሰላም ለቀቀኝ። ሁላ ጸጉር ተሰርቼ እንደ ዳራ ሰውኝ። አሁንም በድጋሚ በሁለተኛ ቀን ሌላ ወንድ ይዞኝ ሄደ፣ እዛ እሱ ይዞኝ ሄደ። ስንት ብር ነው ስለኝ፣ አሁንም ይህንም ማለት ስላልቻልኩ መቶ ብር ስለው እሺ ነይ ግቢ ያለኝ፣ ይሻለኛል ዝም ብዬ ጋብውን መቶ ብር ይሰጠኛል ብዬ ነው አካሄደ። የኔ ኮንዶም አጠቃቀም እንዴት እንደሆነ አላውቅም፣ ምንም ነገር አላውቅም። በቃ ከዛ ሄድኩ ከልጁ ጋር ወደ ወደ መካነስ አካባቢ እሱ የወሰደኝ ደግሞ ከዛ ሄደን ከኋላ ነው ማድረግሽ ስለኝ፣ እኔ ከኋላ በፍንጥጣ የማድረግ መስሎኝ ቤት ውስጥ ውሃ ትብቀውጥ አደረኩት። በቃ አታረግም አደረግ እኔ አላውቅኩትም። መጀመሪያ አድርጎኛል እኮ አሁን ዙሪ ስለኝ፣ እኔ በፍንጥጣ የማድረግ መስሎኝ ነው። አልዞርም፣ ዙሪ፣ አልዞርም ውጭ ያለው ነጋ እና እንደ ሳይ ማንዲ ሲነጋ ወጥ ወጥ ያው ላይ ብሩን እሺ ምናም ብዬሽ ሄድኩኝ። ብር ስጠኝ ሆቴል ውስጥ አልክላሳለና እዛ ቁጭ ብርማ ብሎ ብር እቃው ትልቅ ነው ከዛ ደማ ከአንተ ጋር አላረግም ብዬ ፓንት ከነ ፓንቴ ይጭፈራት ስ አሁን አልቆ ቁጭ ብሏል አሁን አልቆ እንደዚህ ብሎ ተኝቷል ከዛ በኋላ በጣም ትልቅ ነው። ቀንም ያ ከዘጠራት እና እኔማ አልፈልግም ብሩ እዛው አስቀምጫለሁ ብያት ከፓንት እና ከላይ እንደዚያ ዓይነት ቦዲ ነው ያለው እና ፓንቴን አውልቄያለሁ እኔም አውልቄ ዞር ነው ወደ ሴት በሩ ክፍት ነው። ከዛ ደረጃ ላይ ቆሚ እንደዚህ የሆነ ሰው የመጣ ምን ሆነሽ እንደዚህ እንደዚህ ስራ ገብቼ ገልጹ ነገር እንደዚህ ሰው ምን አለች። ይሄ እንግዲህ ለመጀመሪያ ጊዜ ስትወጪ ማለት ነው። በሁለተኛው የመጀመሪያማ ብር ተቃይ ምንም ምንም አላደረገኝም ሰውዬው ትልቅ ሰውዬ እና ወፋፍራም ሰዎች በወርጫም ደግሞ ምናምን ሲሆኑ አለኝ ስታይቁኝም አይ፣ እኔ አልሰራም አስተንግዶ ነው የምሰራው ምናምን አጭርና ቀጭን ሰው ለምንድን ነው ወፋፍራሞቹ ትልልቅ ነው የሚመስለኝ? እና ከዛ በኋላ ዛን ሰውዬ አሁን ተኝቶ የሮጥኩትን ሰውዬ ቀጭን ነው ለምንድን ነው ወፋ ፍራሞቹ ትልልቅ ነው የሚመስለኝ እና ከዛ በኋላ ዛን ሰውዬ አሁን ተኝቶ የሮጥኩትን ሰውዬ ቀጭን ነው። ከዛ የሱ እንደዚህ ሆኖ ፍራሞቹ ምን የሚሆኑ እያልኩኝ ጭንቅላቴ እንትን እያልኩ ያሳም ምንድን ነው የሚሆኑ እያልኩኝ ከራሴ ጋር ጥያቄ። ከዛ እሷ በቃ ይዙች እንደዚ፣ አሁንማ እየለም። እኔ መጀመሪያ ያው ገባን መኪና ውስጥ ከገባን በኋላ ዘፈን ትዘፍኝልኛለሽ አለኝ የምን ዘፈን ኧረ እኔ አልችልም በእናትህ ዘፈን ኧረ በእናትህ እኔ ዘፈን አላውቅም ምናምን ስለው ከዛ ወጣና ይቺን እንትን እንትን ነው የምትይልኝ ነው እችን ለዚህ ከዛ ሲለኝ አንቺ በቃ እጭ የአንቺን ቅንጬማ የሚነካልሽ የለም ፋራ ነሽ ምናምን ብሎኝ አስወረደኝ ሰው አልፈልግም ብዬ ማለት ነው የመጀመሪያ ጊዜ እንትን እንዳሉ ወጥቼ ዛ ካንስ እንደጋባው በጣም ብዙ ልጆች ነበሩ፣ መጎዳና ላይ እያደሩ ቢዝነስ የሚሰሩ ልጆች ነበሩ እና ከነሱ ጋራ ተግባባሁኝ እንደምንም ና ትዝ የሚለኝ በቃ አንድ ልጅ በጣም ተወዳይ ነበረ በጣም ና አንቺ አትሰሪ፣ እኔ ነኝ እየሰራው ማኖርሽ፣ እኔ ነኝ እየሰራው ማበላሽ ትለኝና አታሰራኝም ነበር። እሷ ትሰራና ምግብ ትጋብዘኛለች፣ አልጋ ትይዝልኛለች ምናምን። ተመትቼ አይታኛለች። የመጀመሪያው ዙር የመታኝ ሰውዬ ና አንድ ጊዜ እንደዚህ ቆመን በመኪና መጡና ሙዚቃ ከፍተዋል ምናምን። አረ መጡ ምናምን ተባለና ትሄዳላችሁ፣ ሾርት ነው አዳር ምናምን ነገር አለችው እሷ ከዛም በኋላ ሾር የተወሰነ ጊዜ ምንተንያ ፍሬሽ እያለው አደጋ ይደርስብኝ ነበር። መደብደብ፣ ሩቅ ቦታ መጣል፣ ወንዶች ሴክስ ካደረጉኝ በኋላ ገንዘብ መከልከል። ሲከለክሉኝ በቃ ዝም ብዬ እወጣለሁ። አልጣላ አምጣ ምናምን አልጮህም። ከጮኩኝ ቤተሰቦች የመተው የሚይዙኝ ይመስለኛል። እና እማቀው ሰው የሚያይኝ ወይ አብሮኝ የተማረ ሰው ገንዘብ አምጣ ብዬ ስደባደብ የሚያይኝ ስለሚመስለኝ የለኝም። ካለኝ በቃ እያዘንኩኝ ወደ ልጆቹ ጋር ነው የምቀላቀለው። እና አንቺ ዝም ብለሽ እየሄድሽ በነጻ እየተሰት እየሰጠሽ ትመጫለሽ፣ እኛ እዚህ ምናምን። ግማሾቹ ያቺ ልጅ ስለምትወደኝ ግን ምንም ነገር አትለኝም። በቃ በነጻ ሄጄ ብመጣም አንቺ ኮነሽ ብትጮሄ ፖሊስ ጥሩ ልኝ ብት ምን ብት ኮ አስቀምጦ ሄዳል። ኔ ባለትዳር ይሆናል። እንዲያውም እጥፉን ትቀበዩ ነበረ። ለምንድን ነው ዝም ብለሽ የምትመጩ? እኔ የተወሰነ ጊዜ ይሄ ነበረ የምትቸገረው፣ ማለት ታቂ ነበረ መጀመሪያ እንኳን አላቅም ነበረ። ኮንዶምም እሷ ናት ያስተማረችኝ፣ እንጂ በፊት ኮንዶም ያለ ኮንዶም ነበረ የሚያደርጉ አንድ ሁለቴ ሶስቴ እንደዚህ ያለ ኮንዶም ያደርጉኝ ነበረ፣ ወንዶች ማለት ነው ኮንዶም እኔም አልጠየቅም፣ አላቅም፣ ኮንዶም እንዳለም አላቅም እኔ በዛ ሰዓት። ምክንያቱም የመጀመሪያም ክብር ንጽህናዬን የሚወሰደው ልጅ ያለ ኮንዶም ነው የወሰደው። ከዛም በኋላ ህይወቱንም አላቅም እኔ በቲቪ ሲተዋወቅም አይቼም፣ አሁን ነው እንደዚህ በቲቪ የሚተዋወቀው። በምንም መንገድ ብቻ ስለ ኮንዶም የማውቀው ነገር የለም እና የተወሰነ ጊዜ ያለ ኮንዶም ነበረ እንትን እምለው እና እሷ ግን ለመሆኑ ስቴጂ ኮንዶም ሰጠችኝ እንጂ እዛ አካባቢ የሆነ ሆቴል ልገባ ስል ጠራችኝ። ና እንኪ፣ ኮንዶም ይዘሽ ግቢ ኮንዶም መቻሽ ምናም ነገር ላይ ምንድን ነው ይሄ? እንዴት ነው ማን የሚያደርገው? እንዴት ነው የሚደረገው? ምናም ስላት አትሄድም ምናም ብላ ከሶዩ ጋ ለየችኝ። ና ይህን ኮንዶም እንደዚህ ነው የምታደርጊው፣ እንዲ ነው የምታደርጊው፣ እሱ ነው የሚያጠልቀው ከነገር ኮንዶም ይዘሽ ካልገባሽ ያለ ኮንዶም አስገድደው እንደዚህ ያረጉሻል፣ ኮንዶም መጠቀም አለብሽ ምናምን ብላ እሱ አንተናለች ነገረችኝ። ከዛም በኋላ ኮንዶ መጠቀም ጀመርኩ። ግን አዲስ ሰት ጀመሪ የምታቂያቸው እንትኖች ከሌሉ መታቂያቸው ዝውት ውስጥ ይገቡ ልጆች ከሌሉ በጣም ከባድ ነው። በጣም ብዙ ችግር አለው እንደ እንደ ቀላል አትቀበልሽ መቺውት እንደዚህ ዝም ብለሽ ጥልቅ ምን ልባ እንደ አሁን ስንገባበት እንደ ምን ለብሰው ሴቱ ለብሶ ዘንጦ ምና ምና እንደምናየው አይደለም። በጣም ብዙ ችግሮች አሉት። መደፈር አለው፣ መደብደብ አለው፣ ሞት ሁሉ የዳማ ሁሉ በብዙ ሆኖ የሚደፍሩ ግሩፖች አሉ። በቃ ከእንስሳ የተፈጠርሽ የሚመስላቸው ወንዶች አሉ። ለእንትን የሚሉ ይሉና ቀላል አይደለም ያለው ችግር ቢ በጣም ዘርዝራቸዋለች። ከነኚ ካጋጠማችሁ የተወሰነ ነገር ጨምሩልኝና ወደ ሌሎች ነገሮች እንሂድ። ያው እሷ ባለችው ነው የምናገረው። የሆነች ጓደኛ ነበረች፣ ማለት ይህንን ህይወት በደንብ እንዳውቅና ወይም ራሴ እንድጠብቅ ያደርገችኝ እሷ ናት። አሁን በአሁኑ ሰዓት ሞታለች። ግን በቃ ኮንዶ ምን እንደሆነ ለምን እንደሚጠቅም በቃ ከወንዶች እስጋ እንዴት ማሄድ እንዳለብኝ ሁሉ በደንብ እንዳውቅ ያደረገችኝ እሷ ናት። የሆነ ጊዜ ይሄዳል፣ ከሆነ ሰውዬ ጋር ትልቅ ነው፣ ባለትዳር ነው ማለት ምስቱ ውጭ ትሄድ፣ በክፍለ ሀገር ትሄድ፣ ልጆች ፎቶ አለ ምናምን ምናምን። በጣም ትልቅ ቤት ነው የወሰደኝ። እዛ ጠየቀኝ፣ ስንት ጊዜ ሆነሽ ስራ ከጀመርሽ ስለኝ፣ አይ ቅርብ ጊዜ ነው አልኩት። ምን ያህል ጊዜ ስል ለምን ጋባሽ ታዲያ ስራ ለምን ጋባሽ ስራ ስለኝ፣ አስቸግሬ ነገርኩት። ከዛ አሁን ምረዳሽ ሰው ብታገኝ እና ትቀመጫለች ስለኝ፣ ምረዳኝ ሰው ወይም እኔ ሰው ቤት አስገባኝ ሰው አጥቼ ነው የሚሰራው አልኩት። ዛኔ ላስገባሻልና፣ ባጋጣሚ ሰውዬውን አገኘሁት የሆነ ሆቴል አስገባኝ። ወደ መገናኛ ነው። እዛ ተያዥ ሆኖ አስገባኝ። አያውቀኝም፣ አላውቀውም። በዚህ ህይወት ነው ያወቀኝ። እዛ መገናኛ አካባቢ ሆቴል አስገባኝ። እዛ አልጋ ጽዳት እየሰራሁ እያለ በቃ ተመልሼ አሁን ከዛኛው ሰውዬ ተያዥ ሆነኝ። ሰውዬ ደውዬ ነገርኩት ከባለቤቱ፣ ባለቤቱ በጣም እያስቸገረኝ ነው ልወጣ ነው ና ብዬ ስናገር በቃ ምስት አለው ልጅ አለው ከኔ ጋር እንድገናኝ ይፈልጋል። እኔ ደግሞ አልፈልጉም። በቃ ከዚህ ህይወት ውጭ ብሎ ነው ሰውዬ እዛ ያስገባኝ። ከዛ ነገርኩት እነዚህ እነዚህ እያስቸገረኝ ነው መውጣት ፈልጋለሁ አልኩት። እሽ